ዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በፍጹም ችላ ልንላቸው የማይገቡ የከፍተኛ የኮሌስትሮል ማስጠንቀቂያ አደገኛ አስራ ሁለት ምልክቶችን በዚህ ቪዲዮ ላይ በሚገባ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የኮሌስትሮል መጨመር ብዙ ጊዜ ሳይታወቅ ስለሚያደግ ጸጥተኛው ገዳይ እየተባለ ቢጠራም መጠኑ አደገኛ በሆነ ደረጃ ሲጨምር ሰውነታችን አንዳንድ ስውር የሆነ የማስጠንቀቂያ ምልክቶችን ሊያሳየን ይችላል። በፍጹም ችላ ልንላቸው የማይገቡ የከፍተኛ የኮሌስትሮል ማስጠንቀቂያ ዋና ዋና ምልክቶችን ልንገራችሁ። አንደኛ፣ የደረት ህመም ወይም ደግሞ አንጃይና ነው። ከፍተኛ ኮሌስትሮል በደም ወሳጅ ቧንቧዎች ውስጥ ንጣፎች ወይም ደግሞ ፕላክ እንዲከማቹ ያደርጋል። ይህ አትሮስከሎሮሲስ ይባላል። ይህም ቧንቧዎቹን በማጥበብ ወደ ልብ የሚሄደውን የደም ፍሰትን ይገድበዋል። የልብ ጡንቻ በበቂ ኦክስጅን የበለጸገ ደምን ሳያገኝ ሲቀር በተለይም በአካል ብቃት እንቅስቃሴ ወቅት ወይም በጭንቀት ጊዜ የደረት መጨናነቅ፣ ግፊት ወይም ደግሞ ህመምን ያስከትላል። ይህ የደም ወሳጅ ቧንቧዎች በከፊል መዘጋታቸውን የሚያሳይ ከባድ የሆነ ምልክት ነው። ሁለተኛ የትንፋሽ ማጠር ነው። የኮሌስትሮል ንጣፎች ወይም ደግሞ ፕላክ ወይም የስብ ግግሮች ወደ ልብ ወይም ደግሞ ሳምባ የሚሄደውን የደም ፍሰት ሲቀንሱ ልብ በብቃት ለመርጨት ይቸገራል። በቀላል እንቅስቃሴዎች ወይም ደግሞ በተኛችሁበት ጊዜም እንኳን የትንፋሽ ማጠር ሊሰማችሁ ይችላል። ይህም ከከፍተኛ ኮሌስትሮል ጋር የተያያዘ የልብ ደሞሳጅ ቧንቧ ኮሮነሪ አርተሪ ዲዚዝ ወይም ደግሞ የልብ ድካም መጀመርን ሊያመለክተን ይችላል። ሶስተኛ ድካም ወይም ደግሞ ያልተለመደ የሰውነት መዛል ነው። በኮሌስትሮል በተዘጉ የደሞሳጅ ቧንቧዎች ምክንያት የደም ዝውውር በመቀነሱ ወደ ጡንቻዎችና ቲሹዎች የሚደርሰው ኦክሲጅን አነስተኛ ይሆናል። በዚህም ምክንያት ካረፋችሁ በኋላም ወይም ደግሞ በጥቂት እንቅስቃሴም ቢሆን የማያቋርጥ ድካም ሊሰማችሁ ይችላል። አራተኛ በአይን ዙሪያ ቢጫነት ነው። እነዚህ በአይን ሽፋሽፍት ዙሪያ የሚታዩ ቢጫ ለስላሳ ወይም ደግሞ የሰባ እብጠቶች የሚፈጠሩት ኮሌስትሮል ከቆዳ ስር በመከማቸቱ ነው። እነዚህ በአይን ዙሪያ ቢጫነት ከፍተኛ መጠን ያለው ኤልዲኤል ወይም መጥፎ ኮሌስትሮል መኖሩን ሊያመለክትም ይችላል በተለይም በመካከለኛ ዕድሜ ላይ ባሉ ሰዎች ላይ ቀደምት የሚታይ የማስጠንቀቂያ ምልክት ሊሆነን ይችላል። አምስተኛ በእግሮችና በእጆች ላይ የመደንዘዝ ወይም የመወጠር ስሜት ነው። ወደ እጆችና እግሮች ደምን የሚያቀርቡ የደም ወሳጅ ቧንቧዎች በስብግግሮች ሲጠቡ የደም ፍሰቱ ይቀንሳል። ይህም በእጆችና በእግሮች ላይ የመደንዘዝ፣ የመወጠር ወይም የቅዝቃዜ ስሜትን ሊያስከትለን ይችላል። ይህም ከኮሌስትሮል ክምችት ምክንያት የሚመጣ የዳርቻ የደም ቧንቧ በሽታ ፐሪፈራል አርተሪ ዲዚዝ የምንለው ምልክት ነው። ስድስተኛ በምትራመዱበት ጊዜ የእግር ህመም ነው። ከፍተኛ ኮሌስትሮል በእግር ውስጥ ያሉ የደም ወሳጅ ቧንቧዎችን በማጥበብ በእግር በምትጓዙበት ወይም በምትንቀሳቀሱበት ጊዜ ህመም ወይም ደግሞ ቁርጥማትን ያስከትላል። ህመሙ አብዛኛውን ጊዜ በእረፍት ጊዜ ይጠፋል፣ ነገር ግን በእንቅስቃሴ ስትመለሱ ይመለሳል። ይህም የተዘጉ የእግር ደሞሳጅ ቧንቧዎች ዋና ምልክት ነው። ሰባተኛ ከፍተኛ የሆነ የደም ግፊት ነው። የኮሌስትሮል ንጣፍ ክምችት ፕላክ የደሞሳጅ ቧንቧዎችን በማጠንከር እናም በማጥበብ ልብ ጠንክሮ እንዲረጭ ያስገድዳል። ይህም የማያቋርጥ ከፍተኛ የደም ግፊት እንዲፈጠር ሊያደርግ ይችላል። ይህም የደሞሳጅ ቧንቧዎችን የበለጠ ይጎዳል፣ እንዲሁም የስትሮክ ወይም የልብ ድካም አደጋንም ይጨምረዋል። ስምንተኛ የማስታወስ ችግር ወይም ደግሞ መደናገር ነው። ከፍተኛ ኮሌስትሮል በአንጎል ውስጥ ያሉ የደም ስሮችን ሲጎዳ ወደ አንጎል ሴሎች የሚሄደውን የኦክሲጅን ፍሰት ይቀንሳል። ከጊዜ በኋላ ይህ በተለይም በአረጋውያን ላይ የማተኮር ችግርን የማስታወስ መርሳትን ወይም መደናገርን ሊያስከትል ይችላል። ይህም የደም ስር እክል ላለበት የአእምሮ ማጣት ቫስኩላር ዲመንሽያ የአደጋ መንስኤ ነው። ዘጠነኛ በቆዳ ላይ የሚከሰቱ ቢጫ እብጠቶች ነው። ዛንቶማስ የምንለው ከቆዳ በታች ያሉ ስባማ ክምችቶች ሲሆኑ እነዚህ ብዙ ጊዜ በክርን፣ በጉልበት፣ በእጆች ወይም በመቀመጫ አካባቢ ይታያሉ። እነዚህ እብጠቶች በጣም ከፍተኛ የኮሌስትሮል መጠን እንዳለ የሚያመላክቱ ጠንካራ ምልክቶች ናቸው በተለይም በዘር የሚተላለፍ ከፍተኛ የኮሌስትሮል ችግር ባለባቸው ሰዎች ላይ። አስረኛ ቁስሎች ቀስ ብለው መዳን ነው። የደሞሳጅ ቧንቧዎች ሲጠቡ ኦክሲጅንና ንጥረ ምግቦች ወደ ቲሾዎች መድረስ ይቀንሳል። በተለይም በእግሮች ወይም በእግር ላይ ያሉ መቆረጦች ቁስሎች ወይም እብጠቶች ያልተለመደ ጊዜን ሲወስዱ ማየት የደም ዝውውር መበላሸቱን ያሳያል። አስራ አንደኛ የማየት ችግሮች ነው። በአይን ውስጥ ባሉ ትናንሽ የደም ሳጅ ቧንቧዎች ውስጥ ንጣፍ ወይም ደግሞ ፕላክ መከማቸት የማየት መደብዘዝ ወይም ደግሞ ብለርድ ቪዥን የምንለው ወይም ሁለት የማየት ችግር ድርብ እይታ፣ የአይን ህመም ወይም በአንድ አይን ጊዜያዊ መታወርንም ሊያስከትል ይችላል። በአንዳንድ ሁኔታዎች የኮሌስትሮል ኢምቦሊ ትንንሽ ንጣፍ ቁርጥራጮች ወደ ሬቲና የሚሄደውን የደም ፍሰት ሊገቱም ይችላሉ። አስራ ሁለተኛ ድንገተኛ የሆነ የማዞር ስሜት ወይም ደግሞ ሚዛንን መሳት ነው። ከፍተኛ ኮሌስትሮል ወደ አንጎል የሚሄደውን የደም አቅርቦትን ከቀነሰ የማዞር ወይም ደግሞ ሚዛንን የመሳት ስሜት ሊሰማችሁ ይችላል። ይህ ጊዜያዊ የአንጎል ስትሮክ ወይም ደግሞ የሚኒ ስትሮክ ወይም የመጪው ስትሮክ የመጀመሪያ ምልክት ሊሆን ይችላል ማለት ነው። ታዲያ እነዚህ ምልክቶች ከፍተኛ ኮሌስትሮል አብዛኛውን ጊዜ የልብ ድካም ወይም ስትሮክን በመሰለ ከባድ ጉዳት እስኪደርስ ድረስ ምንም ምልክት የማያሳይ በመሆኑ ጸጥተኛው ገዳይ ይባላል። ሆኖም ግን ከነዚህ የማስጠንቀቂያ ምልክቶች አንዱን ወይም ከዚያ በላይ ካስተዋላችሁ ምርመራ ማድረግ ያስፈልጋል። ብለድ ሊፒድ ፕሮፋይል ቴስት ማድረግ ያስፈልጋል። ለልብ ጤና የሚጠቅም ምግብን ተመገቡ። ብዙ ፍራፍሬዎችን፣ አትክልቶችን፣ ሙሉ እህሎችንና ጤናማ ቅባቶችን መመገብ አለባችሁ። የአካል ብቃት እንቅስቃሴን ዘወትር ማድረግ፣ የሳቹሬትድ ፋትን፣ ትራንስ ፋትንና ስኳርን መቀነስ ያስፈልጋል። እንዲሁም ኮሌስትሮልን ለማስተዳደርና ለመቆጣጠር እንዲሁም ሊሆኑ የሚችሉ መድኃኒቶችን በተመለከተ ደግሞ ዶክተራችሁን ማማከር ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የከፍተኛ ኮሌስትሮል ማስጠንቀቂያ ዋና ዋና 12 ምልክቶችን ነግሬያችኋለሁ። ኮሌስትሮልን ለመቀነስና ለመቆጣጠር ደግሞ ምን መመገብ እንዳለባችሁ በቀጣይ ቪዲዮ የምሰራላችሁ ይሆናል ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።